መርፍ ተወቅታ ነበረ። እንደዚሁ ማማቅ ስችል ነበረ። ግን እሺ በቃ ቸኩለው ምጥ መርፌ የሰጧት እሺ፣ በጣም ከባድ ነበር። ቤተሰብ እንግዲህ አይታችኋል። ትናንትና ሩታ እንግዲህ ልትወልድ ገብታ ነበረ። ያው በጣም ምጧም ብዙም አልመጣም ነበረ። እንግዲህ ቤተሰብ እግዚአብሔር በሰላም ገላግሏታል ነው የሚባለው። እኔ አላውቅም። ብቻ አሁን ደውለን ሁሉን ነገር እናረጋግጣለን። እዛ የነበሩት ሰዎች አለች፣ አንድ ልጅ እዛ የነበረችው ልጅ ደውዬ ምን እንደተፈጠረ ምን እንደሆነ ሁሉን ነገር ጠይቄ እስቲ እንሰማለን ማለት ነው። ቤተሰብ ትናንት እንግዲህ በጣም አብርሃም ፈርቶ ነበረ። የምጥ መርፌ ለምን ወጓት ምናምን እያለ በጣም ደንግጠው ነበሩ። እናትየውም ያው ድንጋጤ ውስጥ ነበሩ። የሆነ ሳለ በቃ የሆነ ወከማ ነገር እየተፈጠረ ነበረ። እንግዲህ ቤተሰብ ምን እንደተፈጠረ እንግዲህ ለአንድ እህታችን እስቲ ደውዬ ዜሮ ዘጠኝ ደውዬ እስቲ እንሰማለን ማለት ነው። ቁጥሯን ካልጻፍኩ እኔ አላቆም ዜሮ ዘጠኝ እ ይሄን መሰለኝ ቁጥሯ፣ እስቲ ቁጥሯ ይሄን መሰለኝ አላውቅም። ብቻ ከወጣ ቁጥሯ ወቶልኛል ይኸው። የልጅቱ ቁጥር ማለት ነው። መደወል ከፈለጋችሁ ሰጣችኋለሁ። ደውላችሁ ስለ ሩታ መጠየቅ ከፈለጋችሁ ዘጋችሁ፣ ቤተሰብ ምናምን። ሄሎ፣ ጤና ይስጥልኝ እግዚአብሔር ይመስገን ሰላም ነኝ። እንዴት ነሽ? ማን ልበል? የሆነ ሰው ነው ስልክሽን እየሰጠኝ ሆስፒታል እንዳለሽ እሷ ጋር ደውለሽ ማረጋገጥ ትቻለሽ ስላሉኝ እንደ ስለ ሩታ መውለድ ምናምን እንድትነግሪኝ ነበረ። ያው የሩታ ያው ያው እኔ አድናቂዋ ነኝ። በሰላም ተገላግላለች። በሰላም ተገላገለች በሰላም ተገላግላለች። ግን ትንሽ የምጥ መርፌ ተወግታ ነበረ። እንደዚሁ ማማቅ ስትችል ነበረ፣ ግን እሺ በቃ ቸኩለው ምጥ መርፌ የሰጧት። እሺ በጣም ከባድ ነበረ ምጧ። እሺ እንግዲህ እግዚአብሔር ብሎ ሁለት አድርጓታል። በጣም ደስ የሚል ፍልቅቅ ያለ ልጅ ተወልዷል። ዋው ዋው፣ ደስ ይላል። ስንት ሰዓት ተወለደ? አስራ ሁለት ሰዓት፣ አስራ ሁለት ሰዓት አካባቢ አስራ ሁለት ሰዓት የተወለደው አስራ ሁለት ሰዓት አካባቢ ነው የተወለደው። እሷም በጣም ደከመች። በጣም ምጥመርፌ በጣም ከባድ ነው። በጣም ነው የሚከብደው። በጣም ያሳዝናል። አይ እኔ እኮ ያው ቪዲዮ ላይ ስናየው እኮ እና አብርሃም የተጨናነቁ ነበረ። ምጥመርፌ ለምን ተወጋች ምናምን እያሉ ነበረ። በዛ አንሳት እኛም ተጨንቀን ነበረ። ያው ከዛ ሁሉ ግርግር እንግዲህ እግዚአብሔር በሰላም ተገላግላለች። ውጭ አባቱን የሚመስል ልጅ እንግዲህ ወልዳለታለች፣ አለች። እሱም በጣም ደስታ ላይ ነው፣ በጣም አብርሃም ማለት ነው። አ ቤተሰብ ሁሉ ተደስቷል በጣም። ዋው ደስ ብሎታል፣ በጣም ደስ ይላል። እኛም ደስ ብሎናል፣ እናንተም ደስ እንኳን ደስ አላችሁ። ገንፎ እንግዲህ ብቅ ብላችሁ ትበላላችኋ እንመጣለን። እስቲ ቆይ ያው አናውቅም፣ ያው እንመጣለን። መተንማ እንኳን ማርያም ማለችሽማ እንላታለን። ግን እንዴት ነበረ እዛ ጭንቀቱ ምናምኑ? በእናትሽ በጣም አይደኛ ጭንቀት ነበረ። ያው ግን ተቻልታ ማልቻለች ማማጣ አልቻለች። ከሚሰውነቷ ስለጨመረ ደግሞ የመጀመሪያ ሲሆን እኮ ይከብዳል። አዎ በጣም ነው የሚከብደው። ስለሚከብድ የምጥ መርፌ ቸኩለው ወጓት። ከባድ ነበር እንዴ የስንት ሰዓት? የአምስት ሰዓት ምጥ ነው ያማጠችው፣ አምስት ሰዓት ሙሉ ነው ያማጠችው። በስማን በጣም ከባድ ነው። በቃ ለዛ መርፌ ተወግስ መርፌ ሰጧት። ደርሶ ነበረ። ይህንን ሁሉ ማማጥ ከቻለች እኮ ትንሽ ሲቀራት ነው ትንሽ። በቃ አዎ ቸኮሉ ማለት ነው። እንደዚህ እኮ ናቸው። በጣም ይከብዳል። ባትወጋ ነበረ ለኛ ደስ የሚለ፣ ግን በቃ ይሁን። ዋና ሰላም መገላገሏ ነው ደስ ይላል ደስ ይላል። በጣም እንኳን ደስ ያላችሁም ነው የምለው። እንዴት ነው የአብርሃም ስሜት እንዴት ነው አሁን? አብርሃም አሁን በቃ ሌላ ሰው ሆኗል። በስመ አብ በጣም ያ ሁሉ ግርግር፣ ያ ሁሉ በቃ ያ ሁሉ ነገር ተረሳ። እንግዲህ በልጁ በልጁ እስክሰዋለች በጣም ደግሞ አሁን ይረጋጋል ብለህ ብለህ ነው። ኧረ ይረጋጋ እስቲ ልጁን አይቶ እንግዲህ ከተረጋጋ ጥሩ ነው ብለን ነው የምናስበው። እግዚአብሔር እንግዲህ አሁን ልጅ እኮ ሲወልድ ሲመጣ ቤቱ ብዙ ነገር እንትን ይላል ይለወጣል፣ ይለወጣል፣ ታሪክ ይቀየራል። ያሳዝናል በጣም በጣም ደስ ይላል። ያው ታሳዝናለች ግን በጣም ሰናስታንስታ በጣም ነው የምታሳዝናው። በጣም እርግዛ እንኳን በዚህ ያኔ ይህንን እርግዝናን አንድ ፋት ትደሰት እዚሁ በቃ እንዲህ በመከራ በስቃይ አሁን እግዚአብሔር መሬቴ የማረግ ሁለት አረገች። ዋው ደስ ይላል። ከዚህ በኋላ እንግዲህ ልጃቸውን እያዩ መደሰት ነው። አዎ ልክ ነሽ ልክ ነሽ እህቴ። በጣም ነው ማመሰግነው ስልሰጠሽን ነገር በጣም በጣም አመሰግንሻለሁ። ግን እኔ ትዕግስት እባላለሁ የሩታ አድናቂ ነኝ። በቃሽ በቃ እንግዲህ እነግራታለሁ ለሷም። እሽ እናቴ ሻለው ሽ ናቴ ሰላሙኝ እሽ ቻ ዋው በጣም ደስ የምትል ሴትዮ ነች። በጣም ደስ ትላለች። ደስ ብሎኛል። አነጋግረው ሁሉ በጣም ደስ የሚል ነው። እንኳን ደስ ያላችሁ እንግዲህ ሩታ ልጇን ታቅፋለች። በጣም ደስ ብሎኛል። አብረሽም እንኳን ደስ ያለ ሁላችሁም የግሬስ ፋሚሊዎች እንኳን ደስ ያላችሁ። ሩታ ልጇን ታቅፋለች እንግዲህ ተመስገን ነው የሚባለው። በጣም ደስ ብሎ ከዛ ሁሉ ነገር ከዛ ነገር ያው እዚህ ደርሳለች። ለማንኛውም ቤተሰብ ቪዲዮ በደንብ አድርጋችሁ ላይክ ሼር ሰብስክራይብ